ዞን ስምንት ሰላሳ አራት ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱ ነው አምነ ምን እንደነሳው ይላል አይልም? እናንተ ብሊፍ አድርጉ መስከረው እንጂ አይልም። የዳነው በማን ነው የሚል ጥያቄ ነው። እንዴ የዳነው ነው በአማላች ከሆነ፣ አማላች ማለት ለማኝ ማለት፣ ለማኝ ከሆነ ማድረግ የማይችለው ለምን የሚያስደርገው ነገር አለ ማለት ነው። የሰማችሁ ነው ጋር እየሰማችሁ ነው የምናገረው። እየሰማችሁ ነው ወይ? ኢየሱስ አማላጅ ነው ምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ስላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድ አማላጅ ምንል ከሆነ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው። አብም ወልድም ምን ወደ መሆን ነው የሚሄዱ? አማላጅ ወደ መሆን አይሄዱም ይሄዳሉ ሮሜ 8፥34 ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱ ነው አምነ የምንነሳው ይላል አይልም? እናንተ ብሊፍ አድርጉ መስከሩ እንጂ አይልም። ብሊፍ አድርጉ መስከሩ እንጂ አይልም። ንባቡ አለ የለም? ንባቡ አለ። ግን ንባቡ አለ ማለት ንባቡ ራሱ መልእክቱ ነው ማለት ነው አይደለም። አባ ጀሮም ወንጌል ማለት ንባብ ማለት አይደለም ወንጌል ማለት መልእክት ነው ይላል። መልእክት ደግሞ የሚኖረው ንባብ ሲኖር ነው። ተቀለጠ አይደለም። ንባቡ መልእክቱን ስለሚጠብቀው ማለት ነው። ስለዚህ ምንድን ነው የሚያመለክተው? ሮሜ ላይ ያለው ሮሜ ላይ ያለው የሚያማልደው የሚለው ቃል የሚያመለክተው ኢየሱስ አማላጅ መሆኑን አይደለም። አማላጅ ነው ምንል ከሆነ ባለፈ ነግሬያቸዋለሁ። ኢሳያስ 63 ቁጥር 9 ብዬ አልነገርኳቸው? በአማላጅ አይደለም፣ በነቢይ አይደለም፣ ወይም በመልአክ አይደለም፣ እርሱ ራሱ መጥቶ እግዚአብሔር ወይም ጌታ አዳነ የሚል ጥቅስ አልጠቀስኩ? ኢሳያስ 63 ቁጥር 9 ይላል የዳነው በማን ነው ሚል ጥያቄ ነው የምጠይቀው። የዳነው በአማላጅ ከሆነ አማላጅ ማለት ለማኝ ማለት ነው። ለማኝ ከሆነ ማድረግ የማይችለው ለምኖ የሚያስደረገው ነገር አለ ማለት ነው። እየሰማችሁ ነው። ማን ነው የሚለምነው ወልድ ሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋ ያለ ወልድ ጋ የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለእኔ ያለን ብሏል። እኔ ምዕራፍ አንድን ብሏል። እየሰማችሁ ነው አይደለም? ነገሩ በዮሐንስ ወንጌል ምዕራፍ ስምንት ምዕራፍ አምስት ቁጥር አስራ ዘጠኝ ላይ አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል። አብ ሕይወትን እንደሚሰጥ እያነጻጸረው የሚያስቀመጠ አብ ሕይወት እንደሚሰጥ ወልድም እንዲሁ ሕይወትን ይሰጣል። እየሰማችሁ ነው አይደለም? ስለዚህ አብ የሚያደርገውን ማን ያደርጋል? ማን ያደርጋል? የስልጣን መበላለጥ የለም ማለት ነው። የማይኖር ከሆነ እንዲ ሊለምነው ይችላል። አንድ ስልጣን ካላቸው እኔና አብ ስንት ነን ብሏል። እሱ ስለዚህ አንድ ከሆኑ አብ የሚያደርገውን ደግሞ እንደዚህ ላለ መሰል ወልድ ዮሐንስ ወንጌል ምራፍ አምስት ቁጥር አስራ ዘጠኝ ጀምሮ ባለው ንባብ ላይ ምን ይላል መሰላችሁ? አብ የሚያደርገውን ሁሉ ወልድ ያደርጋል፣ ወይም ደግሞ ወልድ የሚያደርገውን ሁሉ አብ ያደርጋል። እየሰማችሁ እየሰማችን አለ መናገረው የሰማችሁ ነው ወይ? ኢየሱስ አማላጅ ነው የምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ሥላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድን አማላጅ የምንል ከሆነ፣ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው? አብም ወልድም ምን ወደ መሆን ነው ሄዱ? አማላጅ ወደ መሆን አይሄዱም ሄዳሉ፣ ይሄዳል። ምክንያቱም አብ አድርጎ ወልድ የማያደርገው ምንም ነገር የለም ምንም ስለዚህ ተመልከቱ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው የሚለው ተመስሞ ተጠቀሰ አማላጅ የሚሆን ከሆነ ከ ወደ ማነስ ነገረ ሥላሴ ይፈርሳል ማለት ነው አንዱ የሚለምን አንዱ የሚለምን የሚለምንና የሚለምን እኩል ሊሆኑ ይችላሉ ልጅ ሊሆኑ ይችላሉ አብ ህይወት ሰጭ ነው ንበል ወልድ ህይወትን ለምኖ የሚያሰጥ ነው ንበል እየሰማችሁ ማንን ለምኖ ህይወትን ያሰጣል ከእነሱ አውድ እነሱ እንደ አብን ለምኖ ህይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆን ይችላል ሊሆን ይችላል። ኢየሱስ ደግሞ እኔ ምንድን ነኝ ነው ያለው? ህይወት ነኝ አላለም ብሏል እራሱ። ህይወት ከሆነ ሌላ ህይወት ከየት ይመጣል? ከሱ ውጭ ሌላ ህይወት የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። ክርስቲያን ሳምወርቅ እንደዛ ብሎ ይጠቅሳል ማለት ነው። እና ምንድን ነው ታዲያ የሚያመለክተው? የሚለውን ምስል አብራራ ሊቁም ይላል የሚያማልደው የሚለው ቃል አንደኛ ትኩስ የሆነውን ፍቅር የሚያመለክት ነው። ትኩስ የሆነውን ፍቅሩን የሚያመለክት ነው ይላል። ሁለተኛ ትህትናውን የሚያመለክት ነው ኮንደሰንዲንግ ለው ክርስቶስ በምድር ላይ ያደረገው ነገር። ለምሳሌ ቅድም ከእኔ ማን ይበልጣል ብሎ መልሱ ማን ይበልጣል ብሎ እኔና አብ ደግሞ ስንትንም ብሎ እችኛዋ ከእኔ አብ ይበልጣል ያለው በአንድ በኩል ስለ ትህትና ትተረጉማለች ከአብ ጋር አንድ ቢሆንም ከእኔ አብ ይበልጣል ያለው ከእናንተ ጋር በስልጣን አንድ የሆነ አካል ቢኖር እንኳ እኔ ያንሳለው ወሉ ነው እየሰማች ማለ ትትና ማለት ነው። ስለዚህ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል በቅዱሳን ሊቃውንት ትርጓሜ አይ፣ እንደዚህ አሁን ቃሉ ለማብራራት በጣም ሰዓት ስለሚወስድ ነው ቃሉ ይላል አይ ይላል ስለሚል ቃሉ እንደሚለው ነው ወስደው ሚሉ ሰዎች አሉ። ቃሉ ስለ የሚያማልደው ስለሚል ቀጥታ ማላጅ ነው ማለት ነው የሚሉ ሰዎች አሉ። በቀጥታ ወስደው ማለት ነው። እሺ ክርስቶስ የወይን ግንድ ነኝ ብሎ አለ አላለም? መልሶ በሩ እኔ ነኝ ብሎ አለ አላለም? ብሎ አለ አላለም? በር ነው ማለት ነው ነው ነው ወይ እንደምን እያለች ነው? አይደለም። ግን ይላል አይልም? እሺ ጻድቃን በጎች በቀኝ ፍየሎች በግራ ይቆማሉ ብሎ አለ አላለም? አላለም። ስለዚህ በግ እና ፍየል ፍየል ኃጢአተኛ ነው፣ በግ ጻድቅ ነው ማለት ነው። አይደለ አዎ፣ እያላችሁ ነው እናንተ በእውነቱ ግን፣ ይላል አይልም? ንባቡ ይላል አይልም? ይላል። መዝሙር 136 ላይ ሕፃናትን የሚፈጠፍጥ ይጸድቃል ይላል። በዓለት ላይ የሚፈጠፍጥ ይጸድቃል ይላል። ይላል አይልም? መልሱ ይላል አይልም? ይላል አይልም? ሕፃናትን በዓለት ላይ መፈጥፈጥ ያጸድቃል ማለት ነው። እውነት አስብ። ግን ይላል አይልም ፈስ ይላል አይልም? ሰላምን ላመጣ የመጣው አይምሰላችሁ ይላል። ይላል አይልም? የሰላም አምላክ ነው አይደለም? ክርስቶስ ስለዚህ፣ ንባቡ ሰላምን ላመጣ የመጣው አይምሰላችሁ ስለሚል የሰላም አምላክ አይደለም ማለት ነው። ግን ንባቡ ይላል አይልም? ይላል አይልም በሚለው ስለመጣል ማለት ነው እነሱ። ይላል አይልም በሚል ጨዋታ የሚል ቃሉ መጽሐፍ ቅዱስ ቀረ ማለት ነው። ምኑ ፈረሰ? በጉ የጌቶች ጌታ የነገሥታት ንጉሥ ነው ይላል፣ ራእየ ዮሐንስ ምዕራፍ 17 ላይ ምኑ አትመልሱ ምኑ። ስለዚህ በግ የነገስታት ንጉሥ የጌቶች ጌታ ሊሆን ይችላል። በጉ ማን ነው ሲባል አሁን ኢየሱስ ልትሉ ነው አይደል? ትላላቸው። አት ግን በጉ ይላል አይልም። የምታውቁት በግ ሊሆን አይችልም። አይደለ ግን ንባብ ይላል እንደዚ፣ ተመልከቱ አሁን እስራኤልን ይከተላቸው የነበረው አለት ኢየሱስ ነበረ ይላል አንደኛ ቆሮንቶስ ራፍ 11 ራፍ 10 ላይ በል ውስጥ አለቱ ማነበር አለ መጽሐፍ

ጌታ በራልኝ ጉልጉልጉሉ ሉና የሆነ ቃልሆነሆነሆነሆነ ቃል ያንሳፈር እግዚር የገለጠለትን ነው። ዝም ብሎ ውስጥ ከልቤ ቅርሻት ልቡ ውስጥ እንደ ኢንዲቪዥዋል ፐርስፔክቲቭ ወይም ስፔኩሌሽን ለሚያቀረበው መገለጥ ነው ያቀረበው። ይሄ የሚያመለክቱ ፍቅርን ነው። አንደኛ ፍቅር ነው፣ ሁለተኛ ፍትና ነው ብሎ ሶስተኛ ደግሞ ስንናገር እንደመጣ ነው፣ ቤዛነቱን ወይም መስዋይትነቱን ያን መከራውን የሚያመለክት ሀሳብ ነው ያለው። ስለዚህ ፋንክሽናል ክሪስቶሎጂ ምንድን ነው እንግዲህ እንድንረዳና በዛው አንዳንድ የመጽሐፍ ቅዱስ ጥቅሶችን እንድንይዛቸው ብዬ ነው በዚህ